ኢኮኖሚን በሚመለከት በጣም ብዙ ጥሩ ሀሳብ ተነስቷል። እነሱን እንዳለ እናያቸዋለን። ግን እናንተ መገንዘብ ያለባችሁ ያልተገደበ ህልም በተገደበ ሲዝን ያለን ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው። ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደግሞ ያለው ችግር ምንድን ነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮይደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብን ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴ እንስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ፣ ማዳበሪያው ችግር ነው። መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም። እዚህ ውስጥ አንድ ሰው ማን ቆሻሻ ይወዳል? መለወጡን ይፈልጋል፣ ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር እናንተም ጋር ሁሉም ሰው ጋር አለ። ከተማ ይጽዳ ካልክ ፈተና የግድ ነው። እርሻ ካልክ ፈተና የግድ ነው። ማክሮ ኢኮኖሚክስ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው። ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት አይሳካልንም። ለምሳሌ ማክሮ ኢንፍሌሽን ተነስቷል፣ ስራ ተነስቷል፣ የንግድ ሚዛን ጉዳይ ተነስቷል። እዳ አላነሳችሁም፣ ሪዘርቭ አላነሳችሁም። ለምሳሌ እህቴ ኢኮኖሚ ለስራ ለው ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን ዲክላይን ዲክላይን እያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናውቅበት ደረጋ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ ሶስት እጥፍ አድጓል። ምን ማለት ነው? ይሄ ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናውቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን። ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ ሶስት እጥፍ ሪዘርቭ አድርጓል። አንዱ የምንፈልገው ይሄንን ነው። ሁለተኛ ኤክስፖርት፣ ባለፈውም ተናግሬዋለሁ የኢትዮጵያ ኤክስፖርት ከ8 ቢሊየን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩ ታላቁም አሁን ላንቺ ነው የምናገረው። እንደምታውቂው የኢትዮጵያ ኤክስፖርት አራት ቢሊየን መድረስ መከራው ነበር። 8 ቢሊዮን የሚለውን አቅለን ማየት የለብንም። እውነት ለመናገር በየቀኑ በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ ፋይቭ ፖይንት ፋይቭ ነው። ያሳካነው ከ8 በላይ ነው። ይህ ትልቅ ትልቅ ሰክሰስ ነው። እዳ ታውቃላችሁ፣ የዚህ ነገር እዳም እንደነበረ አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከአስር በታች እናደርገዋለን። ለምን እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው ስኳር ተበድረው ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተዉና የሰራተኛ ደሞዝ አይከፍልም። የኛ ባቡር፣ የስኳር ብድር ሌላውን ተዉት። ወንጂ 60 ዓመት የቆየው ፋብሪካ ሂዱ ናቸው ካልጓሳችሁ፣ ስልሳ ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበታን ሰራተኛ፣ እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራ ለትውልድ ነው የተሰራ። ይህ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም እየጠበበ ነው። ዘንድሮ ስምንት ያሳካ ነውን። በሚቀጥለው ፈጣሪ ያግዘን እናንተን በርተታችሁ አስራ ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው፣ አምስት ቢሊዮን ገደማ። ሁለተኛው ማዳበሪያ ነው፣ ዋን ፖይንት ፋይቭ ገደማ። ሶስተኛው ከባድ ነገር ዕዳ መክፈል ነው፣ ቱ ቢሊዮን ዶላር ገደማ። ስምንት አለ ማለት እነዚህ ሰኪሮ ነው ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት። ሰምታቸው ይሆናል። ማንም የሚያመርተው ግለሰብ እኮ ነው እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳ ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም በጣም ሰፊ እድል ነው ያገኙ። ኤምፕሎይመንት በዚህ ዓመት ቢያንስ ቢያንስ አራት ነጥብ አምስት ሚሊየን ሰው ስራ ይዛል። ውጭ ሀገር፣ ሌላውን ተዉት። የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ሰሞኑን እኮ ግማሽ ሚሊዮን ሰው ልከናል የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት ነግራችሁ፣ ግማሽ ሚሊየን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። ስልሳ ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ እዚህ ሆነው፣ ድሮ አልነበረም። በቂ ነው ወይ አይደለም? ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም። ነገርዬ ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷ። ኢትዮጵያ ውስጥ ቢያንስ በግማሽ ኢንፍሌሽን ላይ የተከተለው ምንድን ነው? ሶስት ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት፣ ማምረት። ሁለተኛ መደጎም አምርተንም ደሞ እጃጠር ሰዎች ስላሉ እንደጎም ብለን 350 ቢሊየን ብር በዚህኛው አመት ደጉመናል። ለነዳጅ መድኃኒት ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ አመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ይታቸዋል አራት አመት ተሰርተናል አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች አንድ ሺ በላይ ቱ ቤ ኤግዛክት አንድ ሺ አራት መቶ ሰማኒያ ገደማ ሰንደይ ማርኬት ተፈጥሯል ኢትዮጵያ ውስጥ። ይህን ደግሞ እያሰፋን እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ ያደገ ሲሄድ መሃል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እያያዘ ይሄዳል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ዘለ ነው፣ ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበኩም። እኔ የነበረኝ ሀሳብ ለተወሰነ ጊዜ እንቸገራለን፣ በኋላ መፍትሄ እናገኛለን ነበር ያልኩት። ያኔ ግን ዊዘን አየር ሪስፖንድ ያደረገበት መንገድ በጣም በጣም ተስፋ ሰጪ ነው።